አሁን ደግሞ ከእሳትና እንዲሁም ደግሞ አደጋዎች አንፃር አዲስ አበባ ምን በሚመስል ሁኔታ ውስጥ ነው የዋለችው የሚለውን ነገር የምንጠይቅበት ነው የሚሆነው። የእሳትና አደጋዎች ስራ አመራር ኮሚሽኑ የኮሚኒኬሽን ባለሙያ አቶ ንጋቱ ማሞ በስልክ መስመራችን ላይ ጋብዘናቸዋል። አቶ ንጋቱ እንደምን አምሽተዋል? አዲስ አበባስ እንደምን ውላ መሸች? ሁለቱ ቀን ደግሞ ቀጣይ ቅዳሜና እሁድ ከመሆኑ ጋር ተያይዞ ምን አይነት ጥንቃቄዎች ሊደረጉ ይገባል የሚለውን ለተመልካቾቻችን ቢያደርሱ አመሰግናለሁ። እንዴት አመሻችሁ። እንግዲህ ንበድናችን አዲስ አበባ ሶስት አደጋዎች አጋጥመው በንብረት ላይ ጉዳት ደርሷል። የመጀመሪያው አደጋ ያጋጠመው በጉለሌ ክፍለ ከተማ ወረዳ ሶስት መነን እየተባለ በሚጠራው አካባቢ ፀሐይ ጮራ ትምህርት ቤት ፊት ለፊት በአንድ የመኖሪያ ቤት ላይ እሳት አደጋ አጋጥሞ መጠነኛ ጉዳት ደርሷል። እንግዲህ ለኮሚሽን መስሪያ ቤታችን ጥሪው እንደመጣ የአደጋ ጊዜ ሰራተኞቻችን ከአራዳ ቅርንጫፍና ከጉለሌ ቅርንጫፍ ቦታው ላይ በፍጥነት እንዲሰማሩ ነው የተደረገው። እንግዲህ የአደጋ ጊዜ ሰራተኞች የአካባቢው ወጣቶችና ማህበረሰብ ባደረጉት ርብርብ እሳቱን መቆጣጠር ተችሏል። ይህም ሂደት ወደ አርባ ደቂቃ ያህል ፈጅቷል። እንግዲህ በአደጋው ምክንያት በሰው ላይ ምንም ጉዳት አልደረሰም። የአደጋው መንስኤና ሌሎች ዝርዝር ጉዳዮች የፖሊስ ምርመራ እያካሄደ ነው። ሁለተኛው አደጋ ያጋጠመው የትራፊክ አደጋ ነው። አራዳ ክፍለ ከተማ ወረዳ አምስት ሶራምባ ሆቴል ፊት ለፊት ነው። አንድ ዲዛይር ተሽከርካሪ ነው የተገለበጠው። ሙሉ በሙሉ ነው የተገለበጠው። እንግዲህ ለኮሚሽን መስሪያ ቤታችንም ቦታው ቀረብ ያለም ስለነበረ በፍጥነት ነው ቦታው ላይ የደረሱት። ሆኖም በትራፊክ አደጋው ምክንያት ምንም አይነት ጉዳት አልደረሰም። አሽከርካሪውንም የአደጋ ጊዜ ሰራተኞቻችን ከተሽከርካሪ ውስጥ ምንም ጉዳት ሳይደርስበት አውጥተውታል። ተሽከርካሪ እንግዲህ በሌሎች እግረኞችም ላይ ምንም ያደረሰው ጉዳት የለም። በንብረት ላይ መጠነኛ ጉዳት ነው አጋጥሞ የነበረው። እንግዲህ የመጨረሻው እና ሶስተኛው አደጋ ቂርቆስ ክፍለ ከተማ ወረዳ አምስት ዘጠኝ ሰዓት ገደማ ነው፣ ቄራ መስጊድ ፊት ለፊት አንድ ተሽከርካሪ የእሳት ቃጠሎ አደጋ አጋጥሞት ነበረ። ይህም አደጋ ያጋጠመው የቂርቆስ ቅርንጫፍ ጽህፈት ቤታችን ፊት ለፊት ስለነበረ የአደጋ ጊዜ ሰራተኞቻችን በፍጥነት ደርሰው እሳቱን መቆጣጠር ችለዋል። በዚህኛውም አደጋ ምንም በሰው ላይ ጉዳት አልደረሰም። አጠቃላይ በሶስቱም አደጋ እንግዲህ መዲናችን አዲስ አበባ ዛሬ በዚህ ሁኔታ አሳልፋለች። ሶስቱም አደጋዎች በንብረት ላይ መጠነኛ ጉዳት ከማድረሳቸው በስተቀር በጎው ነገር በሰው ላይ ምንም አልደረሰም። እንግዲህ ነገ ቅዳሜ እሁድ የስራም የእረፍትም ቀናት ናቸው። ሰኞ ሰራተኛውም ወደ ስራው ተማሪውም ወደ ትምህርቱ እንዲገባ መጀመሪያ ከአደጋ መጠበቅ ይኖርብናል። በአዲስ ሚዲያ ኔትወርክ በተለይ ማለዳ የሚተላለፉ የጥንቃቄ መልእክቶች አሉ። እሱን እንስማ፣ እንተግብር። ሰኞም ስንገናኝ እንግዲህ አደጋ የሌለበት መረጃ ለማድረስ ያብቃን። እጅግ አድርጌ አመሰግናለሁ። የእሳትና አደጋ ስራዎች አመራር ኮሚሽን የኮሚኒኬሽን ባለሙያ አቶ ንጋቱ ማሞ ለመረጃው አመሰግናለሁ። እኔም አመሰግናለሁ። የተወደዳችሁና የተከበራችሁ ተመልካቾቻችን፣ አሁን የሚቀጥለው ኤኤምኤን 24/7 ነው። እየተከታተላችሁ ያላችሁት በክፍል አንድ